ሰላም ለእናንተ ይሁን። ይህ ጊዜ የሶሻል ሚዲያ ጊዜ ነው ወይም ደግሞ የማህበራዊ ገጾች ዘመን ነው። ይህንን የሶሻል ሚዲያ በመጠቀም ብዙ አይነት መረጃዎች ይቀርባሉ። ህብረተሰቡን የሚጎዱ እንዲሁም ደግሞ የሚጠቅሙ ሊሆኑ ይችላሉ። ነገር ግን ጠቃሚ መረጃዎችን በዚህ ፕላትፎርም ማቅረብ ለህብረተሰቡ አንዳንድ ነገሮች ለጥንቃቄ እንዲያደርግ ማድረግ በጣም አስፈላጊ ነው። በይበልጥ ጤና ነክ ጉዳዮች ህብረተሰቡ ቀድሞ በማወቅና ጤንነቱን እንዲጠብቅ ማድረግ ይሄ ሶሻል ሚዲያ በጣም ጥሩ መንገድ ነው ብዬ አስባለሁ። ስለዚህም በየዕለቱ አንዳንድ ጠቃሚ የሚመስሉ ወይም ደግሞ ጠቃሚ ሆኖ የታዩኝን ርዕሶች ይዤ ለማቅረብ ወሰንኩኝ። ዛሬ ስለ ኩላሊትና ውሃ መጠጣት በሚል ርዕስ ላይ ጥቂት ነገር ለማለት እፈልጋለሁ። ብዙዎቻችን ውሃ መጠጣት ለኩላሊታችን ጤንነት በጣም ጠቃሚ ነው በሚል በቀን ከሶስት እስከ አራት ሊትሩን ቀን በመጠጣት አንዳንድ ጊዜ ውሃ ከመጠጣ የተነሳ ሽንት አስቸገረኝ በማለት ወደ ሕክምና ተቋም የሚመጡበት አጋጣሚ አለ። በተለይ ሌሊት ላይ ውሃ ጠጥቶ በመተኛት ከእንቅልፍ የሚቀሰቅሳቸው ከጤንነት ባሻገር ሌላ እንቅልፍ መረበሽ ሊያስከትል ስለሚችል ለእንደዚህ አይነት ሁኔታዎች አስፈላጊ መረጃ ማቅረብ ጥሩ ነው ብዬ አሰብኩ። እንግዲህ ውሃ መጠጣት ለነማን ነው የሚጠቅመው? በቂ ውሃ ማግኘት ለነማን ነው የሚጠቅመው የምለው በመሰረቱ ሳይንስም እንደምለው አንድ ሰው በአማካይ ከሁለት እስከ ሶስት ሊትር ውሃ በየቀኑ ማግኘት አለበት ነው። ይህ ውሃ ከየት ነው የሚገኘው? አንዳንዱ ከፈሳሽ ምግብ ሊገኝ ይችላል። ሁለተኛ ቀጥታ ከውሃ ብቻ ሊገኝ ይችላል። ግን ሁሉም ተደምሮ ከሁለት እስከ ሶስት ሊትር ለአንድ አዋቂ ሰው ወይም ደግሞ አደልት ለምንለው ሰው አማካይ የሚያስፈልገው የውሃ መጠን ነው። ነገር ግን እነማን ናቸው ውሃ መጠጣት የማይመከሩት እና እነማን ናቸው ውሃ እንዲጠጡ የሚመከሩት የሚለው አንደኛ፣ ጤናማ ኩላሊት ያለው ሰው ውሃ እንዲጠጣ ይመከራል። ያ ከሁለት እስከ ሶስት ሊትር የሚባለውን አማካይ ውሃ በቀን ውስጥ ማግኘት ጤናማ ኩላሊት ላለው ሰው አስፈላጊ፣ የኩላሊት ችግር አለበት ለሚባልም ሰው አስፈላጊ ሲሆን በሐኪሞች ትዕዛዝ በቂ ውሃ እንዲያገኝ ማድረግ ይቻላል። ሁለተኛው ጤናማ ልብ ላለው ሰው እንግዲህ፣ የምንጠጣው ውሃ ሰውነት ውስጥ ገብቶ በልብ ውስጥ አልፎ ልቡ ደምን በበቂ ሁኔታ ለእያንዳንዱ ሰውነት ክፍል እንዲያዳርስ ይረዳል። ስለዚህ የምንጠጣው የውሃ መጠን ልብ ችግር ላለው ሰው ያንን አቅም የማድረግ ስለሚያንሰው አንድ ልብ ህመምተኛ ከሚፈለገው የውሃ መጠን በታች እንዲጠጣ ሊመከር ይችላል። ስለዚህ በቂ ውሃ ከመጠጣቱ በፊት አንድ ሰው ጤናማ ኩላሊት፣ ጤናማ ልብ እንዳለው ማረጋገጥ መቻል አለበት። ሶስተኛው ጤናማ ጉበት በተመሳሳይ መልኩ አንድ የጉበት ታማሚ ሰው የሚጠጣው ውሃ ከሰውነት ውስጥ አብዞርብድ ሆኖ ወይም ደግሞ በደም ዝውውር አማካይነት ከአንጀት ውስጥ፣ ከጨጓራ ውስጥ ወስዶ ወደ ልብ ለማድረስ ጉበት ውስጥ ያልፋል። በዚህ ሂደት ውስጥ ጉበቱ ችግር ካጋጠመ ወይም ደግሞ ቀድሞ ችግር ያለው ጉበት ያለው ሰው ከሆነ ይህ ፈሳሽ በበቂ ሁኔታ ወደ ልብ ሳይሆን ሆድ ውስጥ ይጠራቀማል ወይ ከሆድ በታች ባለው ሰውነት ክፍል ላይ እብጠትም ሊያስከትል ይችላል። አራተኛው ውሃ እንዲጠጣ የሚመከረው ሰው የጉልበት ስራ ላይ የተሰማራ ሰው ይሄ በግብርና ስራ ላይ የተሰማሩ ሰዎችንም ያካትታል ውሃ መጠጣት ለነሱ በጣም ጠቃሚ የሚሆንበት ምክንያት የጉልበት ስራ በሚሰሩበት ጊዜ ሜታቦሊዝማቸው ወይም ደግሞ ሰውነት ውስጥ ያለው የኢነርጂ እንቅስቃሴ ስለሚጨምር በዚህ ሂደት ውስጥ የሚለቀቁ ኬሚካሎች ከሰውነት ውስጥ እንዲወገዱ በቂ ውሃ መጠጣት ይመከራል በቂ ውሃ ሲባል ከበቂ በላይ ማለት አይደለም። እስከ ሁለት ሊትር ጠጥቶ ሰውነቱ ከረካ በቂ ነው። እስከ ሶስት ሊትር ጠጥቶ ሰውነቱ ከረካ በቂ ነው። እንዲሁም ስፖርተኞች ስፖርተኞች እንቅስቃሴ በሚያደርጉበት ጊዜ ሰውነታቸው ውስጥ የሚለቀቁ ኬሚካሎች አሉ። እነኚህ ያላስፈላጊ ንጥረ ነገሮቹ ከሰውነት ውስጥ እንዲወገዱ በቂ ውሃ ካላገኘ ወይም ኩላሊት ላይ ችግር ሊያስከትል ይችላል ወሰውነት ውስጥ ተጠራቅሞ ሌላ ችግር ሊያመጣ ይችላል። ነገር ግን እንቅስቃሴ የሚያደርግ ሰው ወይም ደግሞ ስፖርታዊ እንቅስቃሴ የሚሰራ ሰው ውሃ በሚጠጣበት ጊዜ ጥንቃቄ ማድረግ ያስፈልጋል። አንዳንድ ጊዜ ከመጠን በላይ ውሃ መጠጣት በራሱ ሌላ ድንገተኛ የሆነ ሕመም ሊያስከትል ስለሚችል ወይም ደግሞ የጭንቅላት እብጠትን ሊያስከትል ስለሚችል ጥንቃቄ ያስፈልጋል። ውሃ ጠቃሚ እንደሆነ ጎጂ ሊሆን ስለሚችል። ዋተር ቶክሲሲቲ የሚባል ነገርም አለ። ውሃ ከመጠን በላይ ሲወሰድ እንደ መርዝም ሊቆጠር ይችላል ማለት ነው። ስድስተኛ የጨጓራ ህመም ያላቸው ሰዎች በተለይ ጧጧት በባለ ሆድ በቂ ውሃ መጠጣት ይመከራል። ይህም ሰውነታቸው ውስጥ በሌሊቱ ክፍለ ጊዜ የመነጨው ብዙ አሲድ ከውሃ ጋር ሲቀላቀል የተወሰነ ኤቹ ነው መሆን ሊያስታግስ ስለሚችልና ቀድሞ ጠራርጎ ስለሚያወጣ በቂ ውሃ በባዶ ሆድ ጧት ጧት መውሰድ ይመከራል። ከዚህ ያለፋ ግን በሐኪም ትዕዛዝ መሰረት አንድ ሰው ይህን ያክል ውሃ ጠጣ፣ ይህን ያክል ውሃ ትጠጣ ሊባል ስለሚችል እነዚህን የዘረዘርኳቸውን የሰውነታችንን ጤንነት አስቀድመን ካወቅን በዛው ልክ አስፈላጊ ምክር በማግኘት ውሃ መውሰድ ይቻላል።